አመሰግናለሁ ሀይደር ሸረፋ በመጀመሪያ እንኳን ደስ አለህ እኔ አመሰግናለሁ ቴንኪ በጣም በዚህ ዓመት ያለፉትን ስኬቶችን ሳልዘነጋ ማለት ነው በዚህ ዓመት እጅግ የሚያስደንቅ የውድድር ዓመት አሳልፋል ብሎ ብናገር ማጋነን አይሆንም እና እንዴት ነበር የውድድር ዓመት ነው የውድድር ዓመቱ እንደምታየው ቆንጆ ነበረ ከጅማሬው ትንሽ ነጥብ መጣሎች ምናምን ነበሩ፣ የተወሰኑ ጉዳቶች፣ ቅጣቶች ነበሩብን። ከዛ በመነሳት ግን በጣም በከፍተኛ ስራ ትኩረት በመስጠት በከፍተኛ ህብረት በዛ ቲማቸው ወደ ሺፕ ገብቷል። ብዙዎቹ ፐርፎርም አድርገዋሉ። እንደ ቲም ከፍ ሲል እኔም የዛ ቲም አባል ስለሆንኩ ፐርፎርማንሴ በዛው ልክ ከፍሏል ብዬ አስባለሁ። ሚስጥሩ የቲሙ ውጤት ነው ብዬ ነው የማስበው። አንበልነህ ቡድን መምራት ይጠበቅብሃል። ልምድ አለ፣ ልምድም ለሌሎቹ ማካፈል ይጠበቅብሃል። ራስን ከጉዳትም ከቅጣትም ጠብቀህ ነው አመቱን ሙሉ በወጥ አቋም ያሳለፍከው። በተለየ ሁኔታ ይን አመት ተዘጋጅተህ ነበር? በተለየ ሁኔታ አልተዘጋጀውም። በእርግጥነት ለመናገር ግን ምንድነው እንዳልከው ኃላፊነት አለብኝ። ሜዳ ውስጥ የራሴ ብቻ ለመጫወት መምራት አለብኝ ልጆችን ኃላፊነት ተሰጥኛል። አምበልነት ማለት ቀላል አይደለም። ከግማሽ በላይኛ ቲም እንደምታዩ ታዳጊዎች ናቸው እና ይፈልጋሉ ይገዛ። አጋጣሚ ሆኖ በጣም ለማዳመጥ ሬዲ፣ ለመማር ሬዲ ታዳጊዎች ነው ያሉት። ኢቨን ሲኒየሮቹ ራሱ በጣም ለማዳመጥ ሬዲ ናቸው። ስራዬንም አቅልሎልኛል ብዬ ነው የማስበው። በተለይ አልተዘጋጀውም። አትሞስፌሩ ስለተመቸኝ ነው ፐርፎርም ያደረኩት። አይምሮ ነፃ ነው የምቾው ቲም ነው ያለን። አሰልጣኛችን እንደዛው ነው አቅማችን ስንልጮት አድርጎናል። አትሞስፌር ስለተመቸኝ እኔም በዛ ውስጥ ፐርፎርም ማድረግ እችላለሁ ብዬ ነው የማስበው። አጠገብ ጋቶች ነበረ ሄደ፣ ሚሊዮንም ነበረ ሄዱ። አብዛኛው ኃላፊነት ጫና ያለው አንተ ላይ ነበረ። ይህን ሜዳ ውስጥ ነው ነበር ቡድኑ ባላንስ ታረጋለል። ቦን አጋጣሚ ጨዋታው ሲቋረጥ ተጨዋቾችን ትጠራና ትመክራለህና፣ ይሄ ጫናን ለመወጣት ምን ከባድ አልነበረም እንዴ? ያው ኤክስፒሪያንስ ነው አንደኛው ከዚህ በፊት የተለያዩ ተጫዋች ያለው ጊዮርጊስ ናሽናል ቲም ስለተጫወትኩኝ ብዙ ኤክስፒሪያንስ አለኝ እና ከዛ የመነጨ ነው። ዋናው ነገር ግን ምንድን ነው ብዙን የቤት ስራ ኮች ነው የሚሰራው ማኔጅ የሚያደርግልኝ ለእኔ ኢዚ ነው። በጣም ልጆቹ እንዳልኩ በጣም ቅኖች ናቸው፣ ለማዳመጥ በጣም ሬዲ ናቸው። ያ ደግሞ የበለጠ ያቀልልሃል እና በቅንነት በጣም ፖዘቲቭ በቃ በአጠቃላይ ፖዘቲቭ እስኳር ነው የነበረው እና እንደዛ ነው። ንጋቶች ና የሚለው ሄዷሉ በእርግጥ ቲም ላይ የሚያግዙኝ የነበሩ ብዙ ሜዳ ላይ ቤስ እየገባ ባይሆንም እንጀት ነው። ታዲያ በዚህ ላይ እገዛው ቀላል የሚባል አልነበረም። በጣም ነበር የሚያግዘው። ቲሙን ልጆችን ያነሳሳል። ኢቨን እኛን ራሱ አንዳንድ የሚመክረን መንገድ ይገርማል። እሱም የካፒቴን ስራ ሲሰራ ነበርና እሱን በዚህ አጋጣሚ መመስገን እፈልጋለሁ። ተጫዋቾቹ በአጠቃላይ ለማዳመጥም ለመመራትም ሬዲ ስለሆኑ እኔ አይከብደኝም። የኮቾቹ እገዛ እንዳለ ሆነ ማለት ነው። አጀማመራችሁ እንዳልከው በቅጣትም በጉዳትም ፈተናዎች ነበሩ። ያንን በሚገባ አለፋችሁት። ወደ መጨረሻ ማካባቢ ትንሽ ጫናዎችም ነበሩ። ከባህር ዳር ጨዋታ በኋላ ይህንን ጫና ተቋቋማችሁ ወደ ምታስቡት ዋንጫ ለመራመድ ምን የተለየ ስራ ሰርታችኋል? እንዳልኩ ነው እኛ ዘንድሮ ትልልቁ እንትናችን ብዬ ጥንካሬያችን ብዬ ማስበው በጣም ፐርፎርም አድርገን እኛ የሚገልጽ ጌሞች እንዳደረግን ሁሉ አንዳንድ ጌሞች ላይ ትንሽ መንሸራተቶች አይተናል ያው አመቱ ሙሉ በወጥ አቋም ይከብዳል። እንግዲህ ስኳዳችንም ጠባብ ነው እንደምታውቀው። ግን ትልቁ ኳሊቲያችን ብዬ ማስበው እንዳልኩ የኛ ህብረታችን ነው እና ያ ህብረታችን እንደምንጠቀመ ከአንድ ሽንፈት በኋላ ወደ ሌላ ሽንፈት አንሄድም። ባክቱባክ ባክ አልተሸነፍንም። እስከዛ አንድ ሽንፈትም ቶሎ ነው ከሽንፈት የምንወጣው እና ያ ደግሞ በጣም ጥንካሬ ሆኖናል። አንድ ሽንፈት ላይ አንቆይም። ያ ደግሞ እንደዚህ ውጤታማ እንድንሆን አድርጎናል እና ለዛ ደግሞ የነበረው ህብረት ምናምን በጣም እንትን ነበረው። የሊጉ ዋንጫ ለማንሳት ለአንተ በአሁኑ ሰዓት ቀላል የሆነ ይመስላልም ሆኗልም አለም። ከቅዱስ ጊዮርጊስ ጋር ሁለት አንስተሃል፣ ከመቀሌ ጋር፣ ከጅማ ጋር፣ አሁን ደግሞ ከኢትዮጵያ መድን ጋር አራት ዋንጫዎችን አንስተሃልና የተለየ ሚስጥር አለው? ከዋንጫ ጋር የሆነ ቁልፍ አለ ያገኘው በመጀመሪያ ብዙ ሰው ጋር በዲጂታል የሚፈጥረው ነገር ምንድን ነው? ጅማ አባቡና አላነሳውም ዋንጫ፣ አባቡና ተጫወትኩት እና ያው መቀሌ አንስቻለሁ፣ ጊዮርጊስ ሁለቴ አንስቻለሁ፣ እዚህ አንስቻለሁ። ያው አመቱ ሲያልቅ የድካምን ማግኘት የራሴውን እርካታ አለሁ ዋንጫ በጣም የተለየ ስሜት ነው ያለው ምክንያቱም በቃ ዓመቱን ሙሉ ሰው ጌም መጫወት ነው የሚያዩት። ትሬኒንግ ረጅም ጊዜ ነው የምታሳልፈው። ጉዳቶች አሉ፣ በጣም ብዙ ነገር አለ። ብዙ ነገር ተሸክመ ነው የምትጫወተውና መጨረሻ ላይ በዋንጫ ሲታጀብ በጣም ደስ ይላል። ትልቁ እርካታ ለእግር ኳስ ተጫዋች በዋንጫ ነው ብዬ ነው የማስበው። ና እንዳልከው የጊዮርጊስ ማንሳቴ ከዛት መቀሌ ማንሳቴ የዋንጫን ጣዕም በጣም እንዳቆሎ እና እዚህም ትንሽ የረሀብተኝነት ስሜት ይታይብኝ ነበር። ምናልባት የአንዳንድ ልጆች ዳጋ ብቻ ብዬ አስባለሁ። እንደዛ ነው በቃ የዋንጫ ደስ የሚል ነገር ነው። በጣም ከቅዱስ ጊዮርጊስ ጋር ስኬታማ አመታቶችን አሳልፈሃል ከዋንጫ ጋር የታጀበ ምን ላይ የተሰማኝ ነበር? ያው በቃ ይ ኢደር ውስጥ ኖ ኮሜንት። እሺ፣ አመሰግናለሁ። ዘንድሮ የኮከብ ሽልማቱን ከሚታጩ አንዱ ትሆን አለ ብዬ አስባለሁ። ትጠብቃለህ? እውነት ለመናገር እኔ በጣም ያሳስበኝ የነበረው ቲሙ ስለደፋ ዋንጫ ማግኘት አለበት የሚለው ነበረ። መጀመሪያ ቅድሚያ የሚሰጠው ለቲሙ ዋንጫ ስለማሳሰብ፣ ያን አሳክተናል። ልጆች ብዙ ልጆች ፐርፎርም አድርገዋሉ፣ የሚገባቸዋሉ ምናልባት ነው የምጭ ውስጥ ካለው እሳየው የግለሰብ ሽልማት የሚጠላ ሰው የለም። ከመጣ ሳየው፣ ካልመጣ ግን ዋናው ነገር የፕሪሚየር ሊግ ዋንጫ ማሳካቴ እኔ ከምንም በላይ ነው። አመሰግናለሁ። እኔም አመሰግናለሁ።